ቁርአን በሱራ 3 59 ላይ አላህ ዘንድ ኢሳ እንዳደም ብጤ ነው፣ ከአፈር ፈጠረው፣ ከዚያም ሰው ሁን አለው ሰው ሆነ ይላል ቁርአኑ። ኢሳ እንዳደም ብጤ ነው ለምን ሊል ይቻላል? ይህ ማለት ባለ ሀሳቤ ኢሳ ወይም የኢሳ አፈጣጠር እንዳደም አፈጣጠር ነው ማለት ነው። ወይም የኢሳ መወለድ እንዳዳም መገኘት ነው እንዳዳም መፈጠር ነው ማለት ነው። የአዳምና የኢሳ መገኘት ተመሳሳይ ነው ለማለት ነው። ለምን ይህን ሊል ቻለ? በዚህ አስተምህሯቸው በእስላሙ ዘንድ ቁራን ጸሐፊ በነበረበት ዘመን ሁለት ችግሮች ተፈጥረው እንደነበሩ እንድንረዳ ያደርገናል። ሁለት ችግሮች፣ አንደኛ ክርስቲያኖቹ ቁራኑ በተገኘበት ዘመን ወይም ደግሞ በተጻፈበት ዘመን ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጅ ነው እያሉ ያስተምሩ ስለነበር ለእስልምና አስተምህሮ ይህ ትምህርት አስቸጋሪ ሆኖ እንደነበር መረዳት እንድንችል ያደርገናል። ሁለተኛ አሁንም በክርስትና አስተምህሮ የሰው ልጅ የእግዚአብሔር ምሳሌ ነው ወይም ባህሪያ እግዚአብሔር ነው የተፈጠረው በክርስትና አስተምህሮ። ስለዚህ በክርስትና አስተምህሮ ንግበር ሰባ ባህሪያ ነው ወይም ምሳሌ ነ ሰውን እንደ ምሳሌያችን እንደ መልካችን እንፍጠር፣ ባሪያችን በምሳሌያችን እንፍጠር የሚል ቃል ስላለ ሰው የእግዚአብሔር ምሳሌ ነው ስለተባለ ይህን አስተምህሮ በዘመኑ ለመቃወም ያስችላቸው ዘንድ የግድ አንድ ሀሳብ ማምጣት ነበረባቸው። ይሄ አስተምህሮ ለእስላሞቹ ችግር ሆኖባቸው ነበር ማለት ነው። እንዳልኳችሁ አንደኛ የኢየሱስ ክርስቶስ የባህሪ አምላክነት ወይም የእግዚአብሔር አብ የባህሪ ልጅ መሆኑ፣ ሁለተኛ ሰው ባህሪያ ሥላሴ መፈጠሩ። ይህን ለመከላከል ቁራኑ የሄደበት ርቀት ሁለት ችግሮችን እንዲፈጥር ምክንያቱ ሆኖታል። ሁለት ችግሮች ውስጥ ገብቷል። አንደኛ አደም ወይም ደግሞ ሰው የእግዚአብሔር ምሳሌ ነው የሚለው ሀሳብ ፈጽሞ ለመራቅ አላህ የሚሉትን በስራው ምን ያህል ዝቅ እንዳደረጉት ራሱ ይነግረናል፣ ወይም ደግሞ እኛ እንድንረዳ ያደርገናል። ይሄ ምንድን ነው? ለምሳሌ አደም በሶስት መንገዶች ነው የተፈጠረው። አንደኛ በነጠረ ጭቃ፣ በጥቁር ጭቃ፣ በደረቅ ጭቃ። ስለዚህ አፈር ላይ ውሃ ያን ደግሞ እስኪወካ መጠበቅ እስኪጠቁር መጠበቅ እስኪሸት መጠበቅ እስኪደርግ ደርቅ መጠበቅ። ይህ ሁሉ የሰው ልጅ እግዚአብሔርን ይመስላል የሚለውን ሀሳብ ለመቃወም የሄዱበት ርቀት ነው። ጥቁር ከሚገማጭ ከሚቅጨለጨል ሸክላ ጥቁር የሚገማጭ ከዚህ ተፈጠረ ብሎ በቁራን ውስጥ ሀሳብ ማስቀመጥ የተፈለገው የሰው ልጅ እግዚአብሔርን አይመስልም። እንዲህ አይነት ቦታ የተገኘ ፍጥረት እንዴት አላህን ይመስላል ማለት ነው። ይገርመው ነገር ቁርአኑ እንደምታውቁት ዋና ዋና ሀሳቦችን ከመጽሐፍ ቅዱስ እየወሰደ እሱ በሚፈልገው መንገድ ጠምዝዞ የተረጎመ መጽሐፍ ነው በብዛት የመጽሐፍ ቅዱስ ጥገኛ ሆኖ ነው የምናገኝ። ስለዚህ ይሄን በመናገሩ አላህን ቁጭ ብሎ ጭቃ ሲጠፈጥፍ የሚውል ሕፃን አይነት አድርጎ ነው የሳለው። ስለዚህ ይህ ልክ አይደለም። ይሄን ችግር ወይም እንዲያመጣ ምክንያቱ ሆኗል ማለት ነው። ሌላው ስህተቱ ነው የሰው ልጅ ከአዳም ዘር የተገኘ ነው የሚለውን አስተምህሮ ፈጽሞ የሚክድ አስተምሮም አለው። ለምሳሌ ከሚገማ ጭቃ ያለው ለአዳም ብቻ ነው ማለት ሰው ከአዳም ዘር አልተገኘም ወደ ማለት እንድንሄድ ያደርገናል። ስለዚህ ኢሳ የአደም ብጤ ነው የሚለው የሚለውን ሐሳብ ዋሽቶ ነው ያቀረበው ማለት ነው። የአደም ብጤ ፈጽሞ ሊሆን አይችልም። ክርስቲያኖች ኢሳ ወይም ደግሞ ኢየሱስ ክርስቶስ የአላህ የእግዚአብሔር የባህሪ ልጅ ነው ብለው ስለሚያምኑ በአላህ ዘንድ እንዳደም ብጤ ነው ማለት ኢሳ የተወለደው ያለና ያለ አባት ነው። አደም የተወለደው ደግሞ እንደዚሁ ነው። ስለዚህ ተመሳሳይ ነው ማለት ነው። ይህም ውሸት ነው። አደም ሲፈጠር ሶስት አይነት መንገዶች አሉት ከጭቃ ከጥቁር ጭቃ፣ ከደረ ጭቃ እንዳልኳችሁ ወዘተርፈ። ሌላው ያለ አባትና ያለ እናት ነው። ካፍር ነው። አባትም እናትም ፈጹምም የለውም። የኢየሳስ በስልምና አስተምህሮ ያለ አባት ቢሆንም ከድንግል ነው የተወለደ። ከድንግል ብቻ መወለዱ ሳይሆን መወለዱ ብቻም ሳይሆን እንደ አደም አልተሳሳትም። የአደም አይነት አፈጣጠር ቅደም ተከተል ወይም ሂደት ወይም ፕሮሰስም የለውም ስለዚህ ፍጹም እየዋሸ ነው ማለት ነው። ይህን ሊል የቻለበትም እንዳልኳቸው በእስላሞች ለምንድን ነው የአድን ብጤ ነው ያላችሁት ብላችሁት ጠይቋቸው። ይሳ የአላህ ልጅ ነው ስለሚሉ ነው የሚሏቸው። ሌላ የተለየ ነገር የለው። ወይም ክርስቲያኖች ይሳ አምላክ ነው ከድንግል አምላክ ነው ብለው ሲያምኑ ከድንግል ስለተወለደ ነው ያሉ ስለመሰላቸው ነው የቁርአን ጸሐፊ ወደዚህ ዝንባሌ ውስጥ የሄደው። ክርስቲያኖች ኢሳ አምላክ ነው ሲሉ አምላክ ነው ያልነው ከድንግል ስለተወለደ ነው የሚሉ ስለመሰላቸው ወደዚህ ስህተት ውስጥ ገቡ። በመሰረቱ ክርስቲያኖች ኢሳ የሚሉት የክርስቲያኖች ኢየሱስ የሚሉት ከሆነ ለማለት ነው አምላክ ነው የሚሉት ክርስቲያኖች ከድንግል ስለተወለደ አይደለም። ጥንቱንም አምላክ ስለሆነ ነው። አምላክ የሆነው ከድንግል ስለተወለደ ሳይሆን ከድንግል ከመወለዱም በፊት አምላክ ስለሆነ ነው። እኛ አምላክ ነው ያልነው አምላክ ሆኖ ሳለ ከድንግል ስለተወለደ እንጂ ከድንግል ስለተወለደ ብቻ ድነው አምላክ ነው ያልነው። በሰላሞች አመለካከት ወደዚህ ውስጥ ነው የሄዱት፣ አይ ከድንግል ስለተወለደ አምላክ አሉት፣ ወይም ያለ አባ ስለተወለደ አምላክ አሉት። አይደለም ብን እንኳን ማንለውም ብንልም እንኳን አደም የኢሳ ምሳሌ ሊሆን አይችልም። ምክንያቱም አደም ኢሳ ያላባት እንዲወለድ በእናት ነው የተወለደው። አድም ደግሞ አባትም እናትም ፈጽሞ የለው። ስለዚህ ቁርአኑ እንደነገርኳቸው ቁርአኑ በተጻፈበት ዘመን ክርስቲያኖች ኢሳ ከድንግል ስለተወለደ አምላክ ነው የሚሉ ስለመሰላቸው አምላክ አይደለም ለማለት የተቃወሙበት መንገድ የሰው ልጅ የአርያ ሥላሴ በእግዚአብሔር ምሳሌ ነው የተፈጠረው ስለሚል መጽሐፍ ቅዱስ ከዛ ለመራቅ ሌላውና ዋናው ደግሞ ቁርኑ የመጽሐፍ ቅዱስ ጥገኛም ስለሆነ ወይም ሀሳቦችን ከመጽሐፍ ቅዱስ ስለሚወስዳቸው አንዳንዶችን ወደ አላስፈላጊ ትርጉም መውሰዱ እንዳለ ሆኖ ማለት ነው ፍጹም ከመጽሐፍ ቅዱስ የተወሰደ መሆኑን እንዳንረዳ የሄደበት ረቀትም ጭምር መሆኑን እንድንረዳ ያደርገናል።